ቪዲዮ እንደማይቻል ስለማይጠራጠር ላይክ በማድረግ ጀምሩት። ብዙ ሼር በማድረግ ለብዙ ሰው እንድትደርስ መልእክቱን አጋሩ ያልኳችሁ። ለዚህ ቻናል ደግሞ አዲስ ከሆነ ቻናል ሰብስክራ በማድረግ ቤተሰብ የሆኑ እንዲሁም ለብዙ ሰው እንድደርስ ሼር እና ላይክ ማድረግ እንዳትረሱ። ቀጥታ ወደ ቪዲዮአችን ሄደን ሰላም፣ እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። እስቲ ይህንን ቪዲዮ ሁላችሁም ሼር እንድታደርጉት በእግዚአብሔር ስንጠይቃችኋለሁ። ምክንያቱም ሀሰተኞችን ማጋለጥ ስላለብን ሰላም እንዴት ናችሁ? ከዚህ በታች ስማቸውን የምዘረዝራቸውን ወንድሞች ሜንሽን እንድታደርጉልኝ እና እየመሰራችሁ እንድትነግሩልኝ በጌታ ፍቅር ጠይቃችኋለሁ። ምክንያቱ ደግሞ መልካም ወጣት 2017 ኤክስቱራይት ላይ ሙሉ ወጪያቸውን የሸፈንኩላቸው ስለሆነ ነው። ቬሪ ጉድ ሞርኒንግ ወንድም ፈለጋት ናቴዎስ፣ ወንድም ይቆ ወረ ጨረሽ ደግሞ በዚህ መጣችሁ። ወንድም ያያዘለታ ግን ጴንጤ ምንድን ነው? መቼም ጴንጤ ሃይማኖት ነው አትሉንም። ወንድም ደምረው መንፈስ ቅዱስ ከእናንተ ቤተክርስቲያን ርቋል። ወንድም ዶሴ ያሳዘኝ ወንድም ጎልደን ኦርቶዶክስ እኔ ወይ ወይ ወንድም መጋቢ ሐዲስ ኢንጂነር ዛማኑኤል ወንድም ቢኒ የሳንጃይ ከፒያሳ ወንድም ጋዲሳ እግዚኦ ማርነ ክርስቶስ ወንድም ልደተ ቃል ወንድም አቡ ወይ ዘታሪ አሪ እንደዚህ አይነት ሰዎች ምን እንደሚሻላቸው አላውቅም። በጣም ለዘመናት በጥሬነቱ የቆየ በጣም የቀነጨረ እውቀት ያላቸው ሰዎች በምን እንደሚለወጡም አላውቅም። መች እንደሚበስሉ እግዚአብሔር ይወቀው። ወንድም ሮብሰን አለውቀት ማህተባችሁን ይፈታል። ልትፈቱ ያሰባችሁ በምንፍቅና ህይወት ውስጥ ያላችሁ የኦርቶዶክስ ልጆች የነበራችሁ አሁንም ደግሞ በኦርቶዶክስ ቤተክርስቲያን ውስጥ ሆናችሁ በተለያዩ ጥያቄዎች ምክንያት ውዥንብር ውስጥ ገብታችሁ ማህተባችሁን ልትፈቱ ያሰባችሁ አሁን መፍትሄውን ነግራችኋል። ስንዱ እመቤት ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንቷን አስቀምጣ መጻሕፍትን ከፍታ ጥያቄዎቻችንን ትመልስልናለች። ወንድም እናንተ በ2017 መልካም ወጣት ቴክስቱራይዝ ላይ መታችሁበት ሰለጥሩ ሙሉ ወጫችሁን እኔ ሊንዳና በድሎ የሸፈንኩኝ መሆኑን እገልጽላችኋለሁ። ተባረኩ። በጣም ነው ሞዳ እግዚአብሔር እዚሁ በዚሁ እንደዚህ አድርጎ ያዋርዳል። በቃ ጴንጤ መጽሐፍ ቅዱስ ይሸከማል እንጂ መጽሐፍ ቅዱስ አያነብም ስንል በምክንያት ነው። ሜሎ ስንንስማውና የጴንጤውን ጉድ ደግሞ አሳያችኋለሁ። እንግዲህ ተመልከቱት። ልደተ ቃል ምን የሚል ቻሌንጅ ነው የጀመረው? መጽሐፍ ቅዱስ ለኦርቶዶክሳውያን የሚል ቻሌንጅ ጀምሯል። እንደውም ይሄደ የው እንደምታዩት፣ እየጠየቀ መጽሐፍ ቅዱስ አላችሁ ወይ ሲላቸው የላቸው። ኦብቪየስሊ እንዴት ይኖራቸዋል? ኦርቶዶክስ ከሆናችሁ ለአንድ ጴንጤ ሂደ መጽሐፍ ቅዱስ አለ ወይ ብለ ብጠይቆ እየተሳደብክ ነው ለምን? ቢያንስ ቢያንስ ሁለት መጽሐፍ ቅዱስ አለው። ለጴንጤ መጽሐፍ ቅዱስ አለ ወይ ማለት ስድብ ነው ብላል። ጉድህን ደግሞ ላሳይህ። ሰላም፣ እግዚአብሔር ይመስገን። ጌታቸው የት ነው? ወደ ሙራዮ እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል የሚለው ቃል ከአራቱ ወንጌላት የትኛው ላይ ነው የሚገኘው? ቁጥሩ ስንት ነው? እሺ ጥሩ ሐዲስ ኪዳን አለ ጥሩ። እሺ ሐዲስ ኪዳን ቀጥልሽ። አዲስ ኪዳን የትኛው ወንጌል ክፍል እና ምዕራፍ እና ቁጥሩ? ሳሙኤል ለመጽሐፍ መስለኛል። ሳሙኤል መጽሐፈ ሳሙኤል መስለኛል። ሐዲስ ኪዳን ብለህ ኧረ ተው፣ አየህ ጴንጤ ማለት ይሄ ነው። ሐዲስ ኪዳን ብሎ መጽሐፈ ሳሙኤል የሚል ማለት ነው። እሺ ቁጥሩን አተወቀው እንደው የማን ወንጌል እንደሆነም አተወቀው እንዴት አዲስ ኪዳም ብልህ መጽሐፍ ሳሙኤል ትላለህ አየ ጴንቴ ይሸከማል እንጂ መጽሐፍ ቅዱስ አያነብም ከዚያም ታረጋል አንድ ጥቅስ ይሰጡታል እሷን አንጠልጥሎ መሮጥ ይሄ ነው በቃ አየ ጉድህ ሜሎስ እየሰማ ነው አይደል እንደዚህ ነው ተአቀቡኬ ሐሳውያን ነቢያት ለይመጹ በአልባሰ አባግዕ ወእንተ ውስጦሙ ተኩላት መሰጥ ይሄንን ቪዲዮ የምሰራው ምንም አይነት ስጋዊ ጥቅም በመፈለግ አይደለም። ማሳለፍ ትችላላችሁ። ይሄን ቪዲዮ የምሰራው የመናፍቃንን ሴራ በማጋለጥ ኦርቶዶክሳውያን የበግ ለምድ እንድከለበሱ ተኩላዎች እንድጠበቁ በማሰብ ነው። ሼር ኮፒ ሊንክ አድርጉት። አይተን እንመለስ። አሁን ሳይካይ ማተብ አለኝ፣ አውልቄ አላውቅም። ለምን ከተባለ አንደኛ የጉዳይ ነገር የለም፣ ሁለተኛ ደግሞ ጥቅም አለው። ወንጌልን ለሚሰብከው ታርጌት ግሩፕ ይሄን ሲያይ ጆሮ ይሰጣል፣ በደንብ ነው የሚሰጠው እሱን ደግሞ አይቼዋለሁ። በአገልግሎቱ ፍሬ ከጌታ በታች አንተ ነው ታርጌት ታርጌቱን ምን ያህል ፍሬ እያፈራው ነው ብለ የምታየው አንተ ነው። ስለዚህ በዚህ አይነት መንገድ መሄዱ ለኛ በጣም ጅ አትራፊ ይሆናል። እንግዲህ እንደሰማችሁት ነው። ይህ ሰውዬ ምን እያለ ነው? መስቀሉን የማደርገው አንድ ምንም ስለማይጎዳኝ ነው። ሁለተኛ ደግሞ ትኩረት ለመሳብ ነው። የኦርቶዶክሳውያንን ትኩረት ሰጥተው እንዲሰሙኝ ለማድረግ ነው። ከዚያስ ትኩረት ሰተው ኦርቶዶክሳዊው ኦርቶዶክሳዊ መምህር መስሎት ትኩር ብሎ ይሰማል። ከዚያ እንክርዳዱን ይዘራበታል ማለት ነው። መራፍቃን የበግ ለምድ የለበሱ ተኩላዎች ናቸው ሲባል ይህ ሰውዬ ተርጉሞ አሳየን። እያቸው ለማስመሰል ነው፣ ውስጣቸው ግንስ እንክርዳድ ነው። ላዩ መስቀል አድርጓል፣ ኦርቶዶክሳዊ ይመስልሃል። ከዚያ አንተም ፍጥጥ ብለህ ትሰማዋለህ። ከዚያ እንክርዳዱን ይዘራብሃል ማለት ነው። ስለዚህ ተጠበቁ ኦርቶዶክሳውያን። እንደዚህ ነው የመናፍቃን ሴራ፣ እስከዚህ ድረስ ነው ማስመሰል በጣም ይችሉበታል። ደግነቱ ኢየሱስ ክርስቶስ የመናፍቃንን ምልክታቸውን አስቀድሞ ነግሮናል፣ በግለምድ እንደሚመጡ፣ የበግለምድ ለብሰው እንደሚመጡ ውስጣቸው ግን ተኩላ እንደሆነ፣ ደግሞስ አጋንንትን እንደሚያወጡ፣ ተአምራት እንደሚያደርጉ ነግሮናል እኮ። ዛሬ አንድ መናፍቅ ወይንም ፓስተር ተነስቶ አጋንን ተዋጣው ቢለኝ ተአምራ ሰራው ቢለኝ ለምጻለ ጻው ቢለኝ ትንቢት ተናገርኩ ቢለኝ፣ ዓለም ነው። ምክንያቱም ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 7 ቁጥር 15 ጀምሮ ስታነቡ ያን ጊዜ አቤቱ አቤቱ የሚለኝ ወደ እግዚአብሔር መንግሥት የሚገባ አይደለም። በዚያን ጊዜ ብዙዎች አለ አቤቱ በስምህ አጋንንት እንትን አላወጣን አውጥተን ነበር እኮ፣ በስምህ ትንቢት ተናግረናል፣ በስምህ ብዙ ተአምራትን አድርገናል፣ ይሉኛል አለ። ነገር ግን አላውቃችሁም እላችኋለሁ። አውጥተዋል፣ ግን ኢየሱስ ክርስቶስ አያውቃቸውም ትንቢት ተናግረዋ፣ ኢየሱስ ክርስቶስ ግን አያውቃቸውም። ስለዚህ ዛሬ አንድ መናፍቅ በምንም ሊያጭበረብረኝ አይችልም፣ ምክንያቱም ምልክቱ ተነግሮኛል። ይህ ምልክት የተነገረው ለኦርቶዶክሳውያን ነው። ስለዚህ ኦርቶዶክሳውያን ከመናፍቃን ተጠበቁ። ሸር፣ ኮፒ ሊንክ አድርጉት ደግሞ ለሁሉም ይዳረስ፣ ሁሉም ይጠቀምበት። እኔ ፕሮቴስታንት አይደለሁም፣ ነገር ግን ዛሬ የሰማሁትና ያየሁት ነገር ውስጤን ስለነካኝ ነው። ይህም ቪዲዮ ምንሰራላችሁ የፕሮቴስታንት አማኞች ማለትም ረሆቦት ቤተክርስቲያን በባንክ ብድር ምክንያት ልትወረስ ነው። ከሰላሳ 30 ዓመት በላይ አገልሪዎች እና አገልጋዮች በሚገኙበት ርብርብ ለማድረግ በክርስቲያን ትዩብ ግንቦት ሀያ ማለት ቅዱስ ሚ መሰለሽ ከማያምኑ ጋር በማይመች አካሄድ አትጠመዱ ይላል አይሻል በማይመች አካሄድ አትጠመጅ ኦርቶዶክስን አታሰድቧት። በርካታ ወጣቶች ቀን ከሌሊት መጽሐፍ ቅዱስ ወንጌልን እያስተማሩ ከጨለማ ወደ ብርሃን እያመጡ ባሉበት ሰዓት እንደናንተ አይነት ደግሞ ላይክና ዝና ፈላጊዎች ደግሞ ልወደድ ባዮች ደግሞ እንደዚህ አይነት ስራ ሲሰሩ በጣም ነው የሚያናድደኝ። አንቺ መስራት ካሰብሽ ስንት የገጠር ቤተክርስቲያናት አሉ፣ ተመልከች። አባቶች በዚህ መልኩ አጎንብሰው እየለመኑ ስንት ልብሰ ተክህኖ መገዛት ያለበት ቤተክርስቲያናት አሉ። ስንት ቤተክርስቲያን ወድቃለች፣ የገጠር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። የራስሽ አሮ የሌላ ቤተክርስቲያን ልታሰሪ ትሄጃለሽ። አንድ ቀን ቪዲዮዎች ላይ ገብቻ ያለው ስለ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ነገር ስትያሽ አይቼሽ አላቅም። እና አታሽቃምጡ፣ እኔ የሚያሽቃብጥ በእምነቱ የሚያሽቃብጥ ሰው አልወድም። በዚህ አጋጣሚ የምር የምላችሁ የራሳችሁ እምነት ውደዱት፣ አክብሩ። ዛ ላይ ቪዲዮ የኔ መስል ነበር እና ቪዲዮ መግቢያ ላይ ላይክ አድርጉ ብያችሁ ነበር።